በዓለም አቀፍ የፖለቲካ መድረክ ላይ አዲስ ውጥረት ነግሷል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን አሜሪካ የኒውክሌር ሙከራዋን እንደገና ከጀመረች ሩሲያ የበቀል እርምጃዎችን እንደምትወስድ አስጠንቅቀዋል። የአሜሪካው አቻቸው ዶናልድ ትራምፕ አሜሪካ ከፈረንጆቹ አቆጣጠር 992 ጀምሮ ያቆመችውን የኒውክሌር የጦር መሳሪያ ሙከራው ለመቀጠል ማቀዷን ተከትሎ ፑቲን የክሬምሊን ከፍተኛ ባለሥልጣናት የሩሲያ የኒውክሌር የጦር መሳሪያ ሙከራን በተመለከተ ዝርዝር እቅዶችን እንዲያቀርቡ መመሪያ ሰጥተዋል። ቭላዲሚር ፑቲን የኒውክሌር ጦር መሳሪያ ሙከራ ለማስቀጠል እቅድ እንዲቀርብ መመሪያ የሰጡት ዶናልድ ትራምፕ አሜሪካ ከጥቂት አስርተ ዓመታት በኋላ የኒውክሌር አቅሟን ለመፈተሽ የሙከራ ስራው በአስቸኳይ እንደገና መጀመር አለበት ሲሉ ትእዛዝ ከሰጡ በኋላ ነው። በትናንትና ዕለት ፑቲን ለሩሲያ ጸጥታው ምክር ቤት እንደተናገሩት አሜሪካ ወይም አጠቃላይ የኒውክሌር ሙከራ አገዳ ስምነትን የፈረመች ሀገር የኒውክሌር ሙከራዎችን ካደረገች ሩሲያ የተገላቢጦች እርምጃዎችን የመውሰድ ግዴታ አለባት ብለዋል። ፕሬዚዳንቱ አክለውም የውጭ ጉዳይ ሚኒስቴር፣ የመከላከያ ሚኒስቴር፣ የስለላ አገልግሎትና የሚመለከታቸው የሲቪል ኤጀንሲዎች በዚህ ጉዳይ ላይ ተጨማሪ መረጃ ለመሰብሰብ የተቻላቸውን እንዲያደርጉ በጸጥታው ምክር ቤት እንዲገመገሙና በተለይም ለኒውክሌር ጦር መሳሪያ ሙከራ ዝግጅት የመጀመሪያ እርምጃዎች አስፈላጊ የሆኑ የተቀናጁ ምክሮች እንዲያቀርቡ መመሪያ ሰጥቻለሁ ሲሉ ገልጸዋል። ታዲያ የሩሲያው ፕሬዚዳንት ቭላዲሚር ፑቲን አሜሪካ ቆማ የነበረውን የኒውክሌር ጦር መሳሪያ ሙከራ እንደገና ከጀመረች ሀገራቸው ተመጣጣኝ እርምጃ እንደምትወስድ ማስታወቃቸውም ጦር መሳሪያ ፉክክሩ የዓለምን ፖለቲካ ወዴት ሊወስደው ይችላል በሚለው ጉዳይ ላይ የፖለቲካውን ዘርፍ ጠበብት እያነጋገረ ነው። እንደ አውሮፓውያን አቆጣጠር በ1991 ሶቪየት ኅብረት ከፈረሰች በኋላ ሩሲያ የኒኩሌር ጦር መሳሪያ ሙከራ አላደረገችም። ነገር ግን ከቅርብ ሳምንታት ወዲህ ትራምፕ ሩሲያ በዩክሬን እየተካሄደ ባለ ጦርነት በፑቲን ላይ የተበሳጩ መምጣታቸው በዓለም ትልቁን የኒኩሌር ጦር መሳሪያ በያዙት በሁለቱ ሀገራት መካከል ያለው ውጥረት ተባብሶ ቀጥሏል። የፑቲን የኒውክሌር ማስጠንቀቂያ በሩሲያ የዩክሬን ጦርነትና በአጠቃላይ በዓለም አቀፍ የኃይል ሚዛን ላይ ትልቅ አንድምታ እንዳለው ከተለያዩ ዓለም አቀፍ ሚዲያዎች የተገኙት መረጃዎች ያሳያሉ። ዘኒውዮርክ ታይምስ እንደዘገበው በዋሽንግተን ያሉ የፖለቲካ ተንታኞች የፑቲን ንግግር በቀላሉ የሚታይ እንዳልሆነና ሩሲያ የኒውክሌር አቅሟን ለማሳየትና በዩክሬን ጦርነት ላይ ምዕራቢያን የሚያደርጉትን ድጋፍ ለማዳከም የመጠቀምበት ስልት አካል እንደሆነ አድርግ መለክቷል። የጦር መሳሪያ ቁጥጥር ማዕቀፍ ውስጥ ስጋት መንገሱን የጠቀሰው ዘገባው ይክሰት የጦር መሳሪያ ቁጥጥር ስርዓትን ሙሉ በሙሉ ሊያፈርስ ይችላል የሚሉ ስጋቶችንም አካቷል። በተለይም የኒውክሌር ጦር መሳሪያ እገዳ ስምነት የቀዝቃዛው ጦርነትን ፍጻሜ ተከትሎ ከተገነቡ የጋራ ደህንነት ማዕቀፎች መካከል አንዱ የነበረ ቢሆንም አሜሪካ ስምነቱን ከፈረመች በኋላ አሁንም ድረስ አለማጽደቋ እንዲሁም ሩሲያን አውሮፓውያን አቆጣጠር በ1996 ፈርማ በ2000 ብታጸድቀውም ከሩሲያ ዩክሬን ጦርነት ጅማረው በኋላ በ2023 የሩሲያ ፓርላማ ያጸደቀውን ውሳኔ ሽሮታል። ብዙም ሳይቆዩ ራሳቸው ቭላድሚር ፑቲንም በፊርማቸው ውሳኔውን አጽንተዋል። ታዲያ አሁን ይባስ ብሎ በሁለቱም በኩል የኒውክሌር የጦር መሳሪያ ሙከራ ለማድረግ የሚደረገው ሩጫ በኒውክሌር ብቻ ሳይሆን በሁሉም መስክ ያሉ የጦር መሳሪያ ቁጥጥር ስርዓቶችን ይበልጥ ለአደጋ የሚያጋለጥ ይሆናል ተብሎ ተሰግቷል። ዘአትላንቲክ ላይ የሰፈረው ሰፊ ትንታኔም ይህንኑ የሚያጠናክር ሲሆን የትራምፕ አሜሪካ ፈርስት ፖሊሲ አለም አቀፍ ስምምነቶችንና ህብረቶችን የሚንቅ በመሆኑ እንደ ኒውክሌር ሙከራ እገዳ ስምምነት ያሉ የጋራ ደነት ማዕቀፎችን ለአደጋ ያጋለጣል ሲል ስጋቱን ገልጿል። ከዚህ ባለፈ ክስተቱ ልጓም ካልተበጀለት አዲስ የኒውክሌር ሽቅ ሊቀሰቀስ ይችላል ተብሎም ሰግቷል። ፕሬዚዳንት ዶናልድ ትራምፕ የኒኩሌር ሙከራን እንደገና ለመጀመር ማሰባቸው የአሜሪካን ጥንካሬ የሚያሳይና እንደ ሩሲያና ቻይና ያሉ ተቀናቃኞችን የሚያስጠነቅቅ ነው ተብሎ በዋሽንግተን በኩል ቢታሰብም ዓለምን ወደ ላስፈላጊና አደገኛ የጦርነት አደጋ የሚከት ሊሆን ይችላል ተብሎም እየታየ ነው። የአሜሪካንን ዝግጅት ተከትሎም በሩሲያ በኩል ተመሳሳይ አቋም መንጸባረቁ ታዲያ እንደ ቻይና፣ ህንድ፣ ፓኪስታን ያሉ ሌሎች የኒኩሌር ኃይሎች የራሳቸውን አቅም እንዲያሳድጉ ሊገፋፋ ይችላል ተብሎ እየተሰጋ ነው። በተለይም ቻይና የኒኩሌር አቅሟን ከጊዜ ወደ ጊዜ እያሳደገች መምጣቷ የሚነገር ሲሆን እንደ ስቶኮልም አለም አቀፍ የሰላም ጥናት ተቋም መረጃ ከሆነ ቻይና 600 ያህል የኒኩሌር ጦር መሳሪያ ያላት ሲሆን ከ2023 ጀምሮም በየአመቱ ቁጥሩን በ100 እያሳደገች መሆኑን የተቋም መረጃ ያመለክታል። ቻይና በዚሁ ጥረቱ አቀጠለችም እንደ አውሮፓውያን አቆጣጠር በ2025 አጠቃላይ የኒውክሌር ራብቷ 1500 የሚጠጋ እንደሚሆን ተንቢዋል። በብሉምበርግ ላይ እንደሰፈረው ዘገባ ከሆነ ደግሞ ቻይና በሩሲያና በአሜሪካ መካከል ያለው ውጥረት እንዲበርድ ብትፈልግም የአሜሪካን ዓለም አቀፋዊ የበላይነት የሚፈታተን ማንኛውንም ክስተት በበጎ ልትመለከተው ይችላል ተብሏል። የሩሲያና የአሜሪካ የኒውክሌር ቅድምድም እንደገና መጀመር ቻይና የራሷን አቅም ያለ ብዙ ዓለም አቀፍ ተቃውሞ እንድታሳድግ እድል ሊሰጣት እንደሚችልም ተነግሯል። ዓለም አሁን በአዲስና አደገኛ ምዕራፍ ላይ የምትገኝ በመሆኗ የዲፕሎማሲ በሮች በፍጥነት ካልተከፈቱና የጋራ መግባባት ላይ ካልተደረሰ የሰው ልጅ በቀዝቃዛ ጦርነት ወቅት ከነበረው ስጋት ጋር እንደገና ሊፋጠጥ ይችላል እየተባለም ነው። በተጨማሪም የጦር መሳሪያዎች ቅድም ደግሞ የሩሲያ ዩክሬን ጦርነትን ይበልጥ ሊያወሳሰቡ ይችላል ተብሎ ተሰግቷል። የኒውክሌር ስጋት ምዕራባውያን ለዩክሬን በሚሰጥ ድጋፍ ላይ የራሱን ጫና የሚፈጥር እንደሆነ የሚያትተው የፎሬን ፖሊሲ አትታ ጦርነቱ የምዕራባውያን ለጦር መሳሪያ ክምችት እየመጠጠ መሆኑና ዩክሬን መደገፍ ከባድ እየሆነ መምጣቱን ይተነትናል። ይህ በእንዲህ እንዳለ ሩሲያ ከሰሜን ኮሪያና ከኢራን ጋር ያላትን ወታደራዊ ትብብር ማጠናከሯ በጦር ሜዳ ላይ ለውጥ እያመጣ መሆኑ የተለያዩ ዘገባዎች ያመለክታሉ። የፑቲን የኒውክሌር ማስጠንቀቂያም ምዕራባውያን ለዩክሬን የሚሰጡን ድጋፍ እንዲገድቡ ለማስገደድ የታለመ ስልታዊ ግፊት አካል ተደርጎ ሊወሰድ ይችላል ተብሏል። ሌሎች ሰክሬን ጦርነቱም ሆነ እሱን ተከትሎ እየተካሄዱ የጦር መሳሪያ ማዘመር ሩጫዎች አለም አቀፍ ኪያል ሚዛን አስተላለፍን በእጅጉ እየቀየሩ ይገኛሉ። ይህን ጉዳይ ለመረዳት ከሁለተኛ ዓለም ጦርነት ማብቃት በኋላ የነበረውን የቀዝቃዛ ጦርነት ዘመን መለስ ብሎ መመለከት ይግድላል። በወቅቱ በሁለቱ ፈላጭ ቆራጭ ኃያላን አገራት በአሜሪካና በሶቪየት ህብረት መካከል የነበረው ርዕዮተ ዓለማዊ ፖለቲካዊና ወታደራዊ ሽኩቻ ዓለምን ለሁለት ከፍሎት ነበር። የዚህ ሽኩቻ ዋነኛ መገለጫ ደግሞ የኒኩሌር ጦር መሳሪያ ሽቅድምድም ነበር። ሁለቱም ኃያላን አገራት ዓለምን ለዓመታት በአንድ አጥፍቶ መጥፋት ስጋት ውስጥ ጥለዋት ቆይተዋል። ይህንን ስጋት ለመቀነስም እንደ ኮምፕሬሄንሲቭ ኒኩሌር ቴስት ባንትሪቲ ያሉ የኒኩሌር ጦር መሳሪያ ሙከራን የሚከለክሉ ዓለም አቀፍ ስምነት ውስጥ ተደርጓል። ሶቪየት ህብረት ከፈረሰች በኋላ ሩሲያ እነዚህን ስምምነቶች ስታከብር ቆይታለች። ዛሬ ላይ ግን ብዙ አዳዲስ ጉዳዮች ተፈጥረዋል። ዋነኛው መንስኤ ታዲያ በሩሲያና በምዕራብ ዓለም መካከል ያለው እምነት መሸርሸርና የጥቅም ግጭት መባባሱ ነው። በተለይም የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ወደ ምስራቅ መስፋፋቱ ሩሲያን ስጋት ውስጥ ከተዋታል። የኔቶ አወቃቀርና ዓላማ ከቀዝቃዛው ጦርነት ፍጻሜ በኋላ መቀየር ሲገባው ይባስ ብሎ ወደ ሩሲያ ድንበር መጠጋቱ በክሬምሊን ዘንድ እንደ ቀጥተኛ ዛቻ ነው የሚታዩ። የፕሬዚዳንት ፑቲን ሁኔታ ስንመለከት እርሳቸው ሩሲያን እንደገና ባለም መድረክ ላይ ሀያልና ተጽዕኖ ፈጣሪ የማድረግ ራእይ ያላቸው መሪ ናቸው። ለበርካታ ዓመታት የሀገራቸውን ክብርና ሉዓላዊነት ሲያስደፍሩ በቆራጥነታቸው ሩሲያን እየመሩ ይገኛሉ። ኔቶው የዩክሬን በር ማንኳኳቱ ለፑቲን የአገር ሉዓላዊነትና ደህንነት ቀይ መስመሩ ነው ቆይቷል። የሩሲያ ዩክሬን ጦርነት የዚሁ ጥረት ማሳያ ነው። ጦርነቱ ሲጀመር ምዕራባውያን ሀገራት በዩክሬን ጀርባ በመሰለፍ ሩሲያን በከፍተኛ ማዕቀብና በጦር መሰረ ድጋፍ ለማዳከም ሞክሯል። ሆኖም ሩሲያ ይህንን ጫና ተቋቁማ ጦርነቱን ማስቀጠሏ ብቻ ሳይሆን እንደ ቻይና፣ ሰሜን ኮሪያና ኢራን ካሉ ሀገራት ጋር ያላትን ግንኙነት አጠናክራለች። ይህ ደግሞ ዓለም ወደ ሁለት ያል መካከል ወይም ባይፖላር ጎርልድ እየተመለሰች እንደሆነ አመላካች ነው። በአንድ በኩል አሜሪካና አጋሮቿ፣ በሌላ በኩል ደግሞ ሩሲያና አጋሮቿ ቁመዋል። አሁን ደግሞ የትራምፕ መግለጫ ይህንኑ ጥረት ኩድ አዲስ ምዕራፍ አሸጋግሮታል። ትራምፕ በፑቲን ላይ ያላቸው ቅሬታ መጨመሩና ሩሲያ የዩክሬን ጦርነት ባለማቆሟ ምክንያት የኒውክሌር ሙከራን እንደገና ለመጀመር ማሰባቸው የኃይል ሚዛኑ ለማስጠበቅ የሚደረግ ስሌት አካል ሊሆን ይችላል። ፑቲን በበኩላቸው ለደህንነት ምክር ቤታቸው ዓለም ወይም ሌላ የስምነቱ ፈራሚ ሀገር የኒውክሌር ሙከራ ካደረገች የሩሲያ ተመጣጣኝ እርምጃ የመውሰድ ግዴታ ያለባት ማለት ያስተላለፉት ትእዛዝ ለሚመጣው ማንኛውም አይነት ጫና ዝግጁ መሆናቸውን የሚያሳይ ጠንካራ መልእክት ሆኗል። የውጭ ጉዳይና የመከላከያ ሚኒስትር መስሪያ ቤቶቻቸውም ተጨማሪ መረጃዎች እንዲሰበስቡና ለሙከራ ዝግጅት እንዲያደርጉ ማዛቸው የጉዳዩን አሳሳቢነት ያሳያል። የፑቲን ምላሽ የሩሲያን የሉዓላዊነትና የደህንነት ጉዳይ በቀላሉ እንደማትመለከትና ለማንኛውም አይነት ጫና ተመጣጣኝ ምላሽ ለመስጠት እንደማታመነታ በግልጽ ያሳያል። የዓለም ፖለቲካ በአዲስ የቀዝቃዛ ጦርነት ስጋት ውስጥ ገብቷል። ይህ ለዩክሬንና ለመካከለኛው ምስራቅ ብቻ ሳይሆን ለመሉ ዓለም የደህንነት ስጋት ነው። ሁኔታውን በቅርበት መከታተልና ዲፕሎማሲ መፍትሄዎች መሻት ከመቼውም ጊዜ በላይ አስፈላጊ የሆነበት ጊዜ መሆኑን ብዙዎች ከሚስማሙበት ጉዳይ ነው።